ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን እግዚአብሔር ይመስገን። ሁሉንም ነገር ያው በራሳችን እንደ ፖሊስም እንደ መርማሪ መሆንን ነገሮችን እያጣራን ነው እየደረስንበት ነው ያለ ነው ጭምር ማለት ነው። ሚስቴንማ እንደዚህ ያደረገውን አካል መድረስ አለብኝ። ልጅቷን ደግሞ የከፋ ጥቃትም የሆነ ነገርም ማድረጉም ዋናው ወንጀለኛ ጋር ወይም ዋናው መጥፎ ሰው ጋር እንዳንደርስ ያደርገናል። ምክንያቱም የሆነ እኔ እየተሰማኝ ያለው አሁን ምንድነው፣ የሆነ ከጀርባ አካል አለ፣ የሆነ ሀይል አላት እንጂ ዝም ብላ አይደለም። ይችል ይችል ስታየው ዝም ብላ ነው፣ ግን ከኋላ የሆነ ድጋፍ አላት፣ ከኋላ የሆነ የሚያበረታታት አለና ብቻ አላቅም። እኔ ምናልባት በእኔ በኩል ሊሆን ይችላል ወይ በፍቅር በኩል ሊሆን ይችላል። ከሁለት አንዳችን ነው እንግዲህ ጥቃቱን እየፈጸመ ያለው ማለት ነው። እኔን ለመጉዳት ፍቅርን አሳብዷት ሊሆን ይችላል ፍቅርን ራሷን ለመጉዳት ደግሞ ፍቅርን አሳብዷት ሊሆን ይችላልና ከሁለት አንዱ ነው የሚሆነው። እየሆነ ያለው ነገር ይሄ ነውና ስለዚህ ምን እየተካሄደ እንደሆነ አናግም። ያው ፍቅር አሁንም ቢሆን ጸበራን እየተከታተለች ነው ያለችው። እሱ ቦርሳ ተፈትሾ አላለቀ። በነገራችን ላይ ትናንትና አይተሻላ ስንወዘጋገም እንትን አላልንም፣ ውስጡም ሌላም ነገር ሊኖር ይችላል። እስከ መጨረሻ አጣርተን እንትን አላልን። እንደውም እኔ የመሀል ኪሱን አላየውም አይተሻለ እንጂ እና ቤተሰቦቻችን ሁሉንም ነገር እናጠራለን ዋናው ነገር ግን ይሄ ነው እኔ በጣም ነው ደስ ያለ መኖሩ መኖሩ በጣም አስደንጋጭ ነው ግን መገኘቱ ሳናገኝባት ብትወጣ ኖርም እንደምትለው እዚህ ስልክ ውስጥ ምን ፋይል ነው ያለው አሁን ምን የሆነ ነገር አለ እዚህ ውስጥ የሆነ የምትጻጻፈው ሚስ ሊኖር ይችላል በዚህ ፍጥነት ደግሞ ቀድማ እንትን አትለው አታጠፈው ምክንያቱም የሚገርምሽ ነገር ምንድነው እሱ ስልኩን ማለት ነው ትጠቀምበታል። ስትጠቀምበት ግን እስከ ዛሬ አለያዝናት ማለት ነው። በምን አይነት ሰዓት ብትጠቀመው ነው? ለሊት ነው የምትጠቀም። ለሊት ቤተሰቦቻችን የውላችሁ እሚትም ለብቻ ነው የምታድረው፣ እኔና ፍቅር አብረን። ከዛ በኋላ እሷ ደግሞ ውስጥ ላይ ደግሞ ለብቻ ነው የምታድረው ማለት ነው። እና ይሄ እስከ ዛሬ እንዳንነቃ አድርጎናል። ይህን ሁሉ ጊዜ ስልክ እየተጠቀመች ነበር። ያውም ተች፣ ገብቶሻል? ኢሞ ምናምን፣ በስነስርዓት ዋትሳፕ ምናምን የሚሰራ ተች ነው እየተጠቀመች ያለችው። ይህንን ስልክ አይታችሁታላል። ይህንን ስልክ ስትጠቀም ደግሞ የምትላላከው ነገር ይኖራል። ፋይሉ እዚህ ላይ ምናልባት ድልትልት አድርጋ ካላጠፋች በስተቀረ የሆነ ነገር እናገኛለን። ችግሩ ግን ምንድን ነው? ፓተርን ነው ፓተርን ነው። ቤተሰቦቻችን እዩት ፓተርን ነው። ፓተርኑን ደግሞ እንዴት አድርገን የምንከፍተው? ስለዚህ ዛሬም ልናስገድዳት ነው። በጸባይ እንጠይቃታለን መጀመሪያ። እሺ ምትል ከሆነ እሺ ትላለች። እምቢ ምትል ከሆነ እምቢ ምትል ከሆነ ደግሞ ከበድ ከበድ ያሉ ነገሮችን አድርገን እንትን እንላታለን ማለት ነው አሁን እሷ ይሄን ሚስጥር የምትደብቀው በተለይ ደግሞ የበለጠ የምትደብቀው ምን ከሆነች ነው፣ ከውጭ የምትጻፈው ሰው ካለ ነው ፓተርኑን አልከፍትላችሁ የምትለው ማለት ነው። ስለዚህ ቤተሰቦቻችን ያው ጥንቃቄ እያደረግን ያለ ነው። በተቻለ መጠን ውስጥ ላይ ለብቻ የሆነች ክፍል ነገር አለች፣ ለብቻ እያደረግናትን ያለ ነው። ምግቧን በስነስርዓት እየሰጠናት ነው። እኛ ክፉ ነገር አናደርግባትም። እሷ ክፉ ነገር እንዳደረገችን በኖርማልም ትፈታለች። ከዛ እዚህ ጋ ለአንዳንድ ጥያቄ ምናምን ስንፈልጋት ብቻ ነው እጇን የምናስረው እንጂ ፈተን ነው እንደፈለጋት የምትሆነው ማለት ነው። ግን አሁንም ያው ጥቃት እንዳትፈጽምብን። ለፖሊስ ለምን አትናገሩም? ለፖሊስ ለምን አትናገሩም እያላችሁ ነው። ለፖሊስ ብንናገር ነገር ሁሉ ያበቃለታል። በተለይ ደግሞ እዛ ሰውየው ያውቃል፣ አብራው የምሰራው ሰውየ ያውቃል። ስለዚህ ችግር ነው ማለት ነው። እና እንግባና ይዘናት እንውጣ፣ እንጠይቃት ጥንቃቄ አታውቂያትማ። ወላን ሰው፣ እንደት ነሽ? ስሚ፣ ለምን ቆይ እኛ ሁላችንም እንትን እንድንል ታደርጊናለሽ፣ የሆነ እንድንጋጋል የሆነ በጉልበት ነገሮች እንድናደርግ ለምታደርግ ነስቲጎ እፈታልሽ ችግር የለውም። እፈታልሽ እንዲፈታልሽ አ የምትፈልግ አንቺ ደግሞ አንድ ምትፈች አንቺ አንድ የምትፈቺልን ነገር ደግሞ አለ። ይፈታልሻል። ይሄ እኮ ይሄ ቀላል ነገር እኮ ነው። ይፈታልሻል። አሁን ስልኩን አግኝታ ነው። ስልኩን ስናገኘው ስልኩ እንደ ማንኛውም ስልክ ስማርት ስልክ ነው ወይም ደግሞ እንትን ነው። መጀመሪያ መጽሐፍ ማንበብ አልችልም እያልሽ ግን እንደዚህ አይነት ስልክ ትጠቀሚያለሽ። መጽሐፍ ቅዱስ ይዘሻል፣ እንደገና እርሳስ ደግሞ መጽሐፍ ቅዱስ ውስጥ ይዘሻል። ያ ደግሞ ለመጽሐፍ ነው የሚጠቅመው። አንዳንድ የጻፍሻቸውና የመዘገብሻቸው ነገሮች አሉ። ይሄን ሁሉ እኮ ያደረግሽው ከአልሽን ጋራ ተቃራኒ ነው አይደል? እንደ መጀመሪያ ከነገርሽን ጋር ይሄን ሁሉ ተቃራኒ ነገር ማፍጠሩ ለምን አስፈለገ ነው፣ አሁን ጥያቄ ነው። እ እንድታዝኑልኝ ነው። ለምን እንገልሻለን? አንቺ መጥፎ ነገር የምትሰሪ ከሆነ እኮ ነው እንጂ እኛ ነፍሰ ገዳይም አይደለን። ወደ ቤታችን የመጣሽ እኮ አንቺ ነሽ። አረ እንደ እኛ አይደለንም እኮ። ወደ ቤታችን መጥተሽ ትገሉኛላችሁ። እንዴት ይባላል? ብንመጣብሽ አሁን ትገሉኛላችሁ ትያለሽ። እኛ ደግሞ የት ሀገር ነው ሰው ስንገድል ያየሽን? ተብለሽ ተነግሮሽ ነው። ምንድን ነው እሱ? ቆይ እስቲ ንገርኝ አሁን። እኔ ጣጣ የለውም። ሁሉንም ነገር ቀስ በቀስ እንፈተዋለን። እንደዚህም ታስረሽ አትሰቃይም። ሁሉንም ነገር አስረጅና ወደ ቤተሰቦችሽ ትመለሻለሽ። ንገሪን ሲ ማን ነው ከጀርባሽ ያለው? ማን ነው ከጀርባሽ ያለው? ንገሪ ጉልበት እንድጠቀም ምናምን አታርግ ማን አቅም የሆነሽ? ማን ነው እሱ አቅም የሆነሽ? ማን ነው እሱ ይሄን አድርግ ያን አድርግ ያለሽ? አረ ይሄን ፍቱ፣ ልንተቃጠልኩን እንዴ ምንድን ነው? ቆይ ቆይ፣ ወደ ጉዳያችን ንግባ። መጀመሪያ የተባለውን ነገር አዳምጭና መልስ ሲጭኝ እና ከዛ ስለ መፍታቱ እናወራለን። ምን እብድ አደረጉኝ። ጤነኛ ሰውማ አንድን ሚስኪን ምንም የማታውቅ አራስን እንደዚህ አያሰቃይም። በዚህ ልብ ተናገሪ ተናገሪ፣ ምንድን ነው እሱ? ንገሪን። ከዛ በኋላ ወደሚቀጥለው እንሄዳለን። ካልሆነ ግን ሌላ ጣጣ ነው የምታመጪው ላይ ንገሪ። ማን የላከሽ? መልሽልኝ። ከጀርባሽ ሰው አለ ወይስ ብቻሽን ነሽ? ራሴ ራሴ ራሴ ነኝ። ነገር የምታረጊው ለምን እሺ ራስሽ ከሆንሽ አንድ ነገር እንድታደርግልን እንፈልጋለን። ክፈች፣ ይህን ስልክ ምንም አላደረግሽማ። ስለዚህ ፓተርኑን ክፈችው፣ እያንዳንዱ ነገር ይታይ። ትወጫለሽ፣ ከቤት ሰላምሽን ታገኛለሽ፣ አንቺም ትወጫለሽ። መርማሪ እንደው እኮ አሳይሽ ነበር ግን እኔ እህትና ወንድም ስላለኝ ነው። ባንቺ ላይ ማክክ ነው ማለት ነው። ይገባል አንድ ነገር ነው በጣም በጣም አጭርና በጣም አጭርና የሰከንዶች ጉዳይ ነው የምንፈልገው። ይሄንን ስልክ ክፈች። ስልኩ ደግሞ አሻራ የለም አሻራ ቢኖረው ሳቶጅ በግድሽ ጣትሽን አምጥቼ ቆይ፣ እንሞክረው ሊሰራ ይችላል። ይህና ቢላ እንጂ ቆርጬ ነው የምከፍትባት። አዎ ካልከፈች ነው። ለምን

በቀላልሉ እኮ ይሄን ብትከፍቺ ነው የሚሻልሽ። ዝም በይ፣ አፍሽን አትክፋች በእናትሽ ዝም በይ ነገርኩሽ። አንዳንድ ደቂቃ ነው እያፈንኩ ስቅቅ ማስደርልሽ አንድ ደቂቃ ነው።

ለምንድም አከፍለምን ክፈ ስል ክፈቺ በቃ ክፈቺው እያልኩሽ ከሆነ ክፈቺ ስልኩን ለምንድም ከፍቺው ምን አለበት ውስጡ ምን አለበት እያልኩሽ ሆ ለማለት አትሞክሪ? ሰላም ነው የምትፈልጊው፣ መውጣት ትፈልጊያለሽ? አበሰላም ከዚህ ከዚህ ስቃይ መውጣት ትፈልጊያለሽ ወይ?

ነይ እስቲ እያንዳንዱን እያንዳንዱ፣ እዚህ ምን አለ? ይህኔ ቴሌግራም ላይ ምናምን ልታወረት ይችላል። እዚህ ቴክስቶስ ምንም የለ። አርፈሽ የምትቀመጭ ከሆነ አለበለዛ፣ ግን እንጠይቅሻለን። እዛው ትሁንና እንጠይቃታለን። እያሰማ በጣም የምትላላከው ይሄ ነው። ዳንኤል ዳንኤል ከሚል ሰው ጋር ትላላካለች በደንብ ቮይስ። ለመጨረሻ ጊዜ ራሱ ዝም በያንቺ አትረብሽ። ለመጨረሻ ጊዜ ራሱ ልካለች ቮይስ ማለት ነው። እያንዳንዱ ቮይስ እንስማ፣ መረጃም ይሆናል። ካሜራ መረጃም እያንዳንዱ ከላይ ዳንኤል ሌላ ስሙ ከስር እነዚህ ቮይስ ነው። እሱ የላከው ቮይስ የለም ስለዚህ እያጠፋም ሊሆን ይችላል እሷ የላከች ብቻ ነ ጸጥ ብለሽ ተቀመጪ፣ የአዳምጪ አሁን የሚከፈትልሽን ዜማሽን ማለት ነው። እርግጠኛ ላ ይሄ ክፉ ነገር ምትሁን ቅርብ ጊዜ አሁን በእኛ ጋር ከገባች የተላላካቸው ቮይሶች በአንድ ቀን በተለያየ ቀን የተላላካቸው ቮይሶች እነዚህ ናቸው። ቀናቶቹ እራሱ የተለያዩ ናቸው። ስለዚህ እነሱን እንከፍታቸዋለን። ድምጽ ገብቻለሁ። በቃ ገብቻለሁ እና ፌንት ምናምን ነገ ያለው ነገ ያለው መቶ አንስቶኛል እና እየተንከባከብኖ ችግር የለም። በቃ ገብቻለሁ እና ፌንት ምናምን ነገ ያለው ነገ ያለው መቶ አንስቶኛል እና እየተንከባከብኖ ችግር የለም። ክፈችላት እና ይዘሻል። ቆልቋ ክፈችላት እና ይዘሻል የሚት ከፍተሽ ብቻ ታያትና ነኝ ትመጣለች። እራሱ ምንድን ያለችው አሁን? እስኪ ሌሎቹ ደግሞ ምንድን ያለችው? ቆይ ቆይ እስኪ ገብቻለሁ እና ፔንት ምናምን ነቅ ያለው ነቅ ያለው መቶ አንስቶኛል እና እየተንከባከቡ ነው። ችግር የለም። ስለዚህ ፌንድ የበላቸው አውቃ ነው ማለት ነው። እግዚኦ፣ እግዚኦ፣ እግዚኦ። እስኪ ሁለተኛው። ዛሬ ደግሞ ጀንኮኛል። እሷን እኔ ላይ ጥለው ወቷል። አስታወሽ፣ አስታወሽ፣ አንድ ቀን ጥለናት የወጣን ጊዜ ትዝ ይልሻል። ጥለን የወጣን ጊዜ እሱን እኮ ነው የምታወረው። እስኪ ቆይ። ዛሬ ደግሞ ጀንኮኛል። እሷን እኔ ላይ ጥለው ወቷል። እንኳ እንትን የሆነች ቀን ፍቅር ፌንቴ የበላች ቀን መታት፣ አጋጭታት፣ የጣለቻት ቀን ማለት ነው። ትዝ ይልሻል እሱ ቀን ገረግ ጉዳለ ጉዳለ ጉዳለ እንጂ እግዚኦ፣ እግዚኦ፣ እግዚኦ። እስኪ እባክህ ዳንኤል ከዚህ ነገር ውስጥ አውጣኝ። በጣም እየጨነቀኝ ነው። እኔ በእግዚአብሔር እባክህ ልለምነህ አውጣኝ ከዚህ ውስጥ ነገር እንዳለች እባክህ ዳኔ ከዚህ ነገር ውስጥ አውጣኝ በጣም እየጨነቀኝ ነው። እኔ በእግዚአብሔር በቃ ልለምን እኮ አውጣኝ ከዚህ ውስጥ ነገር። ደግሞ ትለምኗለች ማለት ስለዚህ፣ እሱ እኮ ምንም የጻፈውን እኮ አጥፍቶታል። የት አድርጎት ነው አንቺ የጻፈው? ማን ነው ዳኒ? ማን ነው? እባክህ ዳኒ ከዚህ ነገር ውስጥ አውጣኝ በጣም አሁን ደግሞ ዛሬ ጸበል እየወሰዳት ነው። ጣት ያእኛ ቆይ ቆይ ቆይ፣ እኛ ልፋታችንና ድካማችን ለካ ከንቱም የሆነው ለዚህ ለካ እኔ አልገባኝም እንጂ ማለት ነው። ፍቅር እየባሰባት እየባሰባት የምትሄደው ለካ እያንዳንዱ ነገር እዚህ ጋር ጸበል ስገባ ሌላ መድኃኒት ይመጣላታል። ሌላ እንደዛ ነው እየሆነ ያለው። እንደዛ ነው ድግምቱ እየሰራ ያለው። አንቺ ውሻ ሻትበሁኑ ድገሙ ስጣት ያልሆነ ነገር ነ በቃ መስጣትስ ከብዶኛል እና ከፈለግን አንተ ግድ እላቸው ለቤተሰብ ስን ወይ በጌታዝ መርዛብ ልታም ልገለን ነበር መርዛብ ልታሽ ልገልኝ ነበር። ልገልኝ ነበር መርዛብ መርዛብ ልታሽ ግደላችሁ እናንተ እያለች እኮ ነው። ልትገልኝ ነበር መርዛብ ልታሽ። ወይኔ ወይኔ ወይኔ ምን ነው ያልሽው? አሁን ደግሞ ዛሬ ጸበል ስጣት ያልኩኝ ነው። በቃ መስጣት ከብዶኛል። ደርሰንባታል ደርሰንባታል። መልሽ እሚት አይደለም፣ አንቺም ወንጀል ሰርተሽ ሌላ ነገር ውስጥ አትገቢ። አይደለም እሷም ደግሞ ትታሰራለች። እሚት እንጨርሰው እንጨርሰው፣ ትታሰራለች

ትናንትና ምናምን ቮሶ የተላከው ማለት ነው። ስለዚህ ሰው መጥቶ ነበሩ። አንቺ እያለሽ ስኒን አልመጣም። እስኪ የተቆረጠ ፓርቲ ፀጉር አለ አንቺ ውሻ ኦይ እዚህ ጋር የተቆረጠ ፀጉር አይቻሉ። ይሄ የተቆረጠ አይቻሉ እያልኩት ነው ያየው መስሎኛል። እዚህ ጋ በደንብ ይፀጉሩ

ምን ልታረጊ ነበር? ይህቺ ግቢ ምን ልታረጊ ነበር? አንቺ ውሻ ምን ልታረጊ ነበር? ምን ልታረጊ ነበር እያልኩሽ እኮ ነው። ምን ልታረጊ ነበር ልታረጊው ነው? ፀጉሯን ለምንድን ነው የቆረጥሽው? ፀጉሯን ለምንድን ነው የቆረጥሽው? ምንድን ነው ፍንታናገር